እንደኔ ሃይሚና የቡርኬ ነገር ግራ የገባችሁ አላችሁ? እኔ ግራ ገብቶኛል። በነገራችን ለማመንም ከብዶኛል እውነት ለመናገር ማለት ነው። ፕራንክ ነው ብዬ እንዳላምን ቀለበት አድርጌያለሁ ነው የምትለው። እውነት ለመናገር ልቤ አልቀበልም ብሎኛል። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ውዶቼ ላይክ ሰብስክራይብ ማድረጋቸው እንዳስረሰው አበረታቶኝ እውነት ለመናገር ብታበረታቱኝ ደስ ስለኛ ቪዲዮ እንድሰራ ማለት ነው። እና እንግዲህ ትላንትና አይሚዬ እዛ መታለች። እኔ በነገራችን ላይ ትላንትና እግዚአብሔርን ብዙ ጊዜ አንጀቴን ይበላል። ቡራ ትላንትና በጣም ነው ያሳዘነኝ፣ መጨረሻ ላይ ማለት ነው። እና ግን ግራ የገባኝ ነገር ልንገራችሁ ውዶቼ። ምንም ነገር የለንም ይላሉ ማለት ለምንድን ነው ማለት እሱም ሆኔ ነገር ሲያደርግ ትናደዳለች ወይም ደግሞ ምንም ነገር የለንም ይላሉ። ትላንትና አሁን በቀደም በቀደም ምንም ነገር የለንም እኔና ብሩኬ ጓደኛ ማቾች ብላለች። እሱ አሁን ሌላ ህይወት መጀመሩ ብሩኬ ለምን አናደደው? እሱም ሌላ ሴት ስታገኝ ለምን ትነው የምትናደደው? አንደኛ ጓደኛ ማቾች ከሆነው ምንድን ነው ነው ወይም ደግሞ ከኛ የተደበቀ ነገር እንዳለ ነው የሚሰማኝ ለማንኛም የእነሱ ህይወት ነው፣ እሱ አይመለከተኝም። ግን ትናንትና ቡራ በጣም ነው አሳዝነኝ እውነት ለመናገር እና ብዙ ጊዜ እውነት ለመናገር በጣም አይሚ እያስከፋሽ ነው ቡሩኬም ማለት ነው። እውነት ለመናገር በጣም ነው የምታስከፋው። በጣም ነው ሁሌ የሚያዝ ነው በሷ ሁሌ ጭቅጭቅ የሚመጣው በሷ በኩል ነው። አስተውላችሁ ከሆነ ማለት ነው። እና ይሄ ደግሞ ጥሩ አይደለም ብዬ አስባለሁ። እና ማመን ነው አቃትኝ ከአራት ወር በፊት ነው ቀለበት ያደረግኩ እውነት ታደርጋለች አይሚ እኔ አላምንም። ሲጀምር እኔ እንጂ አላቅም ማለት ከበጀመረ እስከ መጨረሻ የብሩኬና የአይሚ በጣም ጥብቅ የሆነ ደስ የሚል ፍቅር ነው አላቸው። ጓደኛ ማቾች ነው ነን ብንሉ ብሉ ማለት ነው። እና ስለዚህ ምንምን እኔ አላቅም እንደዚህ ይጠነክራል ብዬ አላሰብኩም ነበር እኔና የብሩኬ ጓደኝነት ነው አለችው ና በጣም ነው ጥያቄ ፈጠረብኝና፣ ጥሩ አይደለም ብዬ ያሰበ። እርግጥ አስተማሪ ነገር ነው ከአንድ ለአንድ ሰው ተስፋ ያደረጋችሁ ከጀርባ ሆኔ ነገር ማድረግ የለባችሁም ብዬ አስባለሁ። ትምህርት አለበት። እውነት ለመናገር ፕራንክ ቢሆን ደስ ይለኛል። ፕራንክንም ይመስለኛል። ከልጁ ጋር ተመካክራ አይመጣችም ይመስለኛል። ብሩክ ፕራንክ ለማድረግ ታውቃላችሁ፣ ከዚህ በፊት አይለኛ ፕራንክ ብሩክ ያድርጓታልና፣ በጭራሽ አምሮዬ ሃይሚ ታደርጋለች ታደርጓለች ብዬ ለመቀበል ተሸገርኩ፣ እና በጣም ነው ያሳዘነኝ። መጨረሻ ላይ ሲታባብሎ በጣም ነው የሆነ ደስ ያለኝ፣ ተረጋግቶ እንደዚህ ቁጭ ብሎ አውርቶ ቅን። በነገራችን ለብሩክ ትላንትና ትዕግስት ኖሮት ነበርና፣ እናንተስ ምን ታላችሁ? እውነት ፕራንክ ነው ወይስ እውነት ሃይሚ ታደርጋለች ብላችሁ ታስባላችሁ? እኔ ግን ውስጥ ያልተቀበለም ውስጥ ያልተቀበለ ነገር ደግሞ ውስጥ ያላመነበት ነገር ምንም ላወራ አልፈልግም ማለት ነው። እና ፕራንክ በቀል ይመስለኛል፣ ግን እንደዚህ ባት ጎጂ አሪፍ ነው። ልዩ በተናደደ ቁጥር ሁለጮ ጋራ እንደታመመ ነው፣ ከዚህ በፊትም ተናግረዋል እና ወንድ ልጅም ባንጎዳት ስለኛል። እዚህ በበኩሌ እኔ ሊጎዳ እንጂ ሰው የሰው ልጅ ማጉዳት አልፈልግም በሕይወቴ ሰው ይጉዳኝ ሸግር ይለው ገባቸው አይደለና እንደዛ አይነት አመለካከት ስላለኝ ነው የራሴ ነው የእናንተን አላቅም፣ ገባችሁ አይደለን? ስለዚህ ሃይሚዬ እንግዲህ ብሩኬን እውነት ተንበርክከሽ ነው ቅርታ መጠየቅ አለብሽ። እውነትም አደርገሽ ከሆነ ፕራንክ ከሆነ ፕራንክ ነው ጀስት፣ ምንም ችግር የለውም። እና እኔ ጥያቄ ይፈጥርብኝ አሉልኝ በህይወታ ሆነ ነገር ሲፈጠር እሱ በጣም ይናደዳል፣ እሷም ደግሞ እሱ በህይወት ሆነ ነገር ካየችው በጣም ትናደዳለች እንጂ አላቅም በነገራችን ላይ ባለፈው ተናግሮ ነበረ በህይወታችን ብዙ ሰው እንድለያይ ይፈልጋል፣ ብዙ ሰው እኔና አይሚ እንድለያይ፣ እንድንጣላ፣ እንራራቅ ይፈልጋል ግን አልተሳካላቸውም ብሎ እንግዲህ። አንቨርሰሪ ደግሞ ምንድን ነው ይሄ አንደኛ አመታቸው ሲያከብሩ ነበረና እንጃ አላቅም። ከዛ ደግሞ ውዳ በጭቅጭቅ መጡ ማለት ነው እና ይሄ ነገር ወዴት ወዴት የዴ ነው ጋይስ፣ ምን ትላላችሁ እናንተ? ለማንኛውም አይሚዬ ቡሩኬ በዚህ አጋጣሚ የጎዳሽ ነው የበደሽ ነው እውነት ከዛ ጋር ሆኔ ነገር ማለት እውነት ካለሽ ራሱ በጣም ትልቅ ጥፋት ነው። ይሄ እውነት ከሱ ጋር ቀለበቱን ኦኬ፣ በስህተት ነው ማሳፈር አልፈለግኩም በዛ ነው ተቀበልኩ ብለሻል። ኦኬ ሊሆን ይችላል፣ ግን በለ ቡሩኬ መናገር ነበርብሽ ብዬ አስባለሁ። ይሄ እንደ እውነት ከተነጋገርን በሰዓቱ እንደዚህ እንደዚህ ይሄ ልጅ እንደዚህ ነው ግን አላሳፍርም ብዬ ተቀብያለሁ ማለት ትችል ነበር። ይሄን አመት ከልጁ ጋር ስትቆይ ከማነው ከብሩኬ ጋር ስትቆይ ይሄን ግልጽ መሆን ነበረብሽ። እንዲ በቅርብ እኮን አራት ወር ማለት ቅርብ ናት አደለ? እና ለማንኛውም ምን ይፈጠር አላቅም። ፕራንክ ነው የሚመስልኝ እኔ፣ እናንተስ?